ነገር አዘጋጅቼ ማለት ነው። አንተ በዚህ በት እኔ ትልቁ እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ፣ ተሎ ና፣ ከጎንደር ውጣና ተሎ ወደ ሐረርና በጣም ደስ የሚል ቦታ ነው፣ አየሩ ምናምን በጣም ደስ ይላል። እና ማለት ነው ሠይድና አዩ እዚህ ቦታ ነበረ ማለት ነው መጥተው ቀለበት ምናምን ሲያደርጉ ሲጎራረሱ የመኖኘ ቀጥልር ሲያደርጉኝ የነበረው ማለት ነው። እና ለራሴ ማለት ነው እኔ ድንገት ወደ ኢትዮጵያ ከገባውኝ እዛ ቦታ ይሄዳለሁ ብዬ ቃል እንግዲህ ሱምያን በዚህ ሁኔታ አይታችኋል። ውድ ቤተሰቦቼ ሰሞኑን አዲስ አበባ ነበረች፣ ዛሬ ደግሞ ሐረር ገብታለች ማለት ነው። እኔ እንጃ በምን አይነት እንደምትሄድ በምን አይነት ሁኔታ እንደዚህ በቃ ዙረት ነው ዙረት ዙረት ይሉታል እንግዲህ። ያው ሠይድን ፍለጋ ባሌን ፍለጋ ብላ ነው የሄደችው ማለት ነው። ወዲህ ሐረር እንዴት ነው ሐረርና ጎንደር ይገናኛል እንዴ ልበል? ከብት ባልዋለበት ኩበት ለቀማ የሚባል ተረት አለ ማለት ነው። እሷ የጠፋው ጎንደር እሷ ፍለጋ ሄደችው ሐረር ማለት ነው። ይህን ያው ለመዝናናት እንበለው እንጂ ፍለጋ አይደለም ማለት ነው ሄደችው። ለማንኛውም እንግዲህ ከአሁን ቀደም ሀዩና ሰይድ በሐረር በዙ በመዝናኛ ቦታ የሆነ ሐረካ ሰርተዋል። ያችን ለመርገም ብላ ነው ሄደችው። እንግዲህ እሷ በዛ ሰዓት የመን ነበረች፣ እነሱ ቀለበት ያሰሩ ጊዜ የዛን ጊዜ ነበረ ይህን ነገር የሰሩት አሰላሙ አለይኩም ረህቱላሁ በረካቱሁ። ውድና የተከበራችሁ የቻና ተከታታዮች በሙሉ እንደምናችሁልኝ ሁሉ ሰላም ነው ወይ? አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ሀዩም በዚህ ሁኔታ አይተናተል ዛሬ ማለት ነው። እንግዲህ ዶ እየተፈለክ ነው፣ በጣም ፈላጊ ያለህ ማለት ነው። ሐረር ድረስ እየመጣች እየፈለገችህ ነው ማለት ነው። እና ታለህበት አለሁ ብለህ ብቅ በል ማለት ነው። ያው ደስ ይላል ማለት ነው፣ ፈላጊ ስላለህ ማለት ነው። ሐረር ድረስ መታ ስለፈለገችህ ለማንኛውም ያው ሠይድ ያለህበት እዝህ ነኝ በለ እንትን በል። ከመጣ ቀለበት ሙሉ አስርልሃለሁ ብላለች። አዎ ተራዋን ትፈልግ ተራዋን ትፈልግ። ያው ዞሮ ዞሮ አንቺ ሐረር ሳይሆን ወይ ባህር ዳር ወይ ጎንደር ብትሄጂ ትክክለኛ ፍለጋ ነው ይባላል ለማለት ነው። እሱ ያለው ጎንደር አንቺ ሐረር ታሄርሽ ፍለጋ ሳን ነው ልትዝናኝ ነው ሄርሽው ያው ተዝናኝ። መልካም መዝናናት ይሆንልሽ እህታችን ሡመያ። እስቲ እንግዲህ ብዙ ነገር ብላለች። እስቲ ወደ ቪዲዮ እንሄድ። ማለት ነው ላት ቪዲዮ ላንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁ እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝን ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሀረርና ሐረማያ ነው ያለሁት ማለት ነው። በጣም ደስ የሚል ቦታ ነው። አየሩ ምናምን በጣም ደስ ይላል እና ማለት ነው ሠይድና አዩ እዚህ ቦታ ነበረ ማለት ነው መጥተው ቀለበት ምናምን ሲያደርጉ ሲጎራረሱ የመኖኘ ቀጥልር ሲያደርጉኝ የነበረው ማለት ነው። እና ለራሴ ማለት ነው እኔ ድንገት ወደ ኢትዮጵያ ከገባውኝ እዛ ቦታ ይሄዳለሁ ብዬ ቃል ገብቼ ነበረ። ስለዚህ ይኸው እዛ ቦታ ተገኝቻለሁ ማለት ነው። ለመሰረቱ ሠይድን ጠብቄ አዲስ አበባ አልመጣም ስለኝ በቃ እንደውም ለምንድን ነው እነሱ ሄዱበት ቦታ ሂጄ አሁን እዚህ ጀልባ ላይ ማለት ነው። እዛ ስጠብቀው ስላልመጣ ሠይዶ እዚ ቦታ ላይ ነገ ዛሬ ሳትር- በረ ከመጣ ማለት ነው በአዩ ቦታ ላይ ቀለበት አስርላለሁ። አንተ ቀለበት ለእሷን አስርክላታል እኔ ለአንተ አስርልሃለሁ ማለት ነው። እዚ ቦታ ተሎ ከመጣት በረ ከመጣ እጠብቀሃለሁ፣ የትም አልሄድም። እዚሁ ነው መሆኑ ተሎ ነው። እኔ እራሴ ተንበርኬ ማለት ነው። እዚህ ቦታ ተንበርኬ ቀለበት አስር እልሀለሁ አልመጣ ግን እንግዲህ ምን ማድረግ አልችልም። ዳ ሆቴል ራሱ ያዝኩት እዚው አካባቢ ነው። እዚው እጠብቅሃለሁ። እዚው ባህሩ አካባቢ ነው ማለት ነው። ሆቴል ያዝኩት እዚ እጠብቅሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስካሁን ከጎንደር አልመጣም እስካሁን ጎንደር ነው ማለት ነው ያለው ስለዚህ እንግዲህ ከጎንደር ተሎና ተሎና ተሎና አዲስ አበባ ሁኜ ተሎና ስለአልመጣም ስለዚህ እኔ ድንገት እዛ ሐረር ሂጄ እና ስለው ከመጣ ብዬ ወደ ሐረር መጣሁ ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ እያልኩኝ እሱ እዛ እየፈለገኝ ነው፣ እኔ ደግሞ የሄደበትን ቦታ እያፈላለፍ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሁን ወይ ደግሞ ተጠልፎ ይሁን እኔ የማውቀው ነገር የለም። እስካሁን የት እንዳለ አላቅም፣ ምን እንደነካው አላቅም። ግን ዱዐ እያደረኩለት ነው። ቢያንስ እንግዲህ ለኢድ እዚህ መጥቶ ቀለበት እንደማደረግለት ተስፋ አድርጋለሁ። ቀለበት አስርላሃለሁ። ቪዲዮውን ከሰማ ተሎና ማለት ነው፣ እንዳትቆይ። እኔ ሁሉን ነገር ቀለበት ራሴ ገዝቼ፣ አንተ ሁሉን ነገር ፕሮግራሙን አንተን ያዘጋጀው እኔ ግን ለአንተ ሁሉን ነገር አዘጋጅቼ ማለት ነው። አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝን ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ፣ ተሎና፣ ከጎንደር ውጣና ተሎ ወደ ሐረር ና። ልጆቼን በዚሁ አጋጣሚ ልጆችን እያዝናናሁ ነው። ከልጆች ጋር ነኝ። ሌላም ሰው አብሮኛል ለማለት ነው እና ምንድን ነው እኔ እስካሁን ድረስ ሐረር ድሬ የፍቅር ሰው ነው፣ እንኳን ከሰው ጋር ከጅብ ጋር ይኖራሉ ሲባል ነው የምሰማው፣ በወሬ ማለት ነው። ይህንንም እኔ ራሴ ለምን ሂጃ ላይም ብዬ፣ በጣም ሰው ደስ ይላል። የሰው አቀባበል ደስ ይላል። የእውነትም የፍቅር ሰው ናቸው። ሐረር በጣም ደስ የሚል፣ ድሬዳዋ በጣም ደስ ይላል። ትንሽ ወደድኩት። እንደውም አሳቤን ቀይሬ እዚህ መኖሪያ አይቀርም። እና በጣም ደስ ይላሉ፣ ሰዎቹም ደስ ይላሉ በጣም። እና ኑ ሐረር ሐረርን ያላያችሁ ድሬዳዋን ያላያችሁ ኑ። እንግዲህ ወደ አዲስ አበባ ምናምን እንደውም አልመለስም። ባህር ዳርም አዲስ አበባ የትም አልኖርም። የምኖረው ወይ ሐረር ወይ ድሬዳዋ ነው ማለት ነው። እዚህ ዘመድም አለኝ ጓደኛ ምን ስላለች ከእሷ ጋር የቤት ኪራይ ምናምን እያየን ነው ማለት ነው። የቤት ኪራይ እያየው ነው። አሪፍ ከሆነ አየሩ ከተመቸኝ እንዳሁኑ ከሆነ ካልተቀየረ የትም አልሄድም፣ እዚሁ ነው የምቀመጠው። ምክንያቱም ሰዎቹ ፍቅር ናቸው፣ ሁሉ ነገር ደስ ይላል፣ ኑሮ ደስ ይላል። በቃ ለማንኛውም ማለት ነው። አሁን እኔ ይኸውልሽ፣ አዩዬ፣ የኔ ቆንጆ፣ የኔ አዩ። በረኪና ያለውስ እዚህ ነው፣ አንቺ ያለሽበት ቦታ ነው ማለት ነው። እንደዚህ ሳይ ዶር ምናምን እያልሽ ሀረካ ስታደርጊ ቤት የነበረው ቦታ ላይ ነው ያለሁት ማለት ነው። እኔ ደግሞ አሁን ሰይድን ከጎንደር ላወጣ ባህር ላይ ተገኝቻለሁ። በሄርኩበት ቦታ ባህር አያጣኝም፣ ና ባህር ላይ ሲሄድ ባህር እገኛለሁ። ሰይድም ደግሞ እየዞረ እንደ አሳ አንድ ቀን ጣውሶ እንዳይበላኝ ብቻ። ና እዚህ ላይ ያለሁት ባህር ላይ ሆኜ ሰይድን እየፈለግኩ ነው። እንግዲህ አንቺ ከሰይድ ጋር ከሰይድ ጋር ሆነሽ እዚህ ቀለበት ምናምን ስታደርጉ እዚህ እያየዋችሁ ነበር። እኔ መጥቻ የሁት ቦታውን ነው የሁላችሁ። እዚህ ፈታ ዘና እያልኩኝ ነው ከልጆች ጋር እና ምንድን ነው የዛን ጊዜ እነ ሰይድ እዚህ ጋር መጥተው ኬክ ሲቆርሱ ሲጎራረሱ፣ እሷ ሰይድ ምናምን እያለች እንደዚህ ባህር ላይ ስትዞር ማለት ነው። እኔ ባሌን ተቀምቼ እዛ እያለቀስኩኝ ነበረ። እና እንግዲህ እና እኔ አሁን ዛሬ ደግሞ በተለየ እንግዲህ እንደዚህ ሽር ብትን እያልኩኝ ነው ማለት ነው፣ ሲያደርጉት። ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናሁ ስራኔ እየሰራሁኝ፣ በዛውም የጠፋውን ባለን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው፣ እኔ ተዝናንት እየተዝናና ይሁን እሱ እዛ ጎንደር እየተዝናና ነው፣ እኔ ተዝናንት እየተዝናና ይሁን ምን ይያለም፣ ባላቀም፣ እኔ ደግሞ ሐረርና ድሬ ፈታ እያልኩ ነው። እና እንደውም የሆነ ነገር አዩ ማለት ነው፣ የሆነ ነገር ስትል ነበር። ምንድን ነው ያለችው? እንደዚህ ቆማ ማለት ነው እንደዚህ እንደዚህ ቁማ ስትጮ ነበረ። ከጎንደር እስኪ ከጎንደር ሆኖ ከዚ ከዚ ከሐረሩኛ ጎንደር ከተሰማው ማለት ነው ሳይ ነበረ ማለት ነው። እኔም ወጣ ሊበዛው የውስጤ የታመቀውን ነገር እኔም በዛ አወጣሁኝ። ዝና ማለት ነው የላችሁ፣ እንደምታዩ ማለት ነው። ነው ነው እዚህ ከልጆች ጋ እንግዲህ አሁን የሚገኘው ሀሮ ሐረማያ ነው። ሰይድም ደግሞ እንግዲህ ጠፍቷል ማለት ነው እና የልጆች አባት በሰላም ከዛ እንዲወጣ ማለት ነው። ያው በእርግጥ ምንም አይሆንም እርግጠኛ ነኝ። ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው እና እኔ ለሰይድ ወይ ደግሞ የምታወሩ ሰዎች ካላችሁ ያለሁት ሀሮ ሐረማያ ነኝ እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁ ነው። ኑሮውንም ምን ሆነው በቃ እንደም ጀሚላ ራሱ ትምህርት እዚህ ላስ ጀምራት እያሰብኩ ነው ማለት ነው እና ሳይድ በአሪፍ ሁኔታ አቀበለዋለሁ። እዚሁ ያለሁበትን ንገሩት፣ ቪዲዮን ላኩለት። ለምን እኔ እስካሁን ድረስ በጣም ብዙ ግልጽ አክሜ ያቻለም እያፈላለፉት ነው። እዚህ ሐረር ምንዳትን እንዳታዩ ማለት ነው እኔ እያፈላለፉት ነው። ለምን እኔ አዲስ አበባ ብሆን

ተደውላ ወደ ሐረርና እኔ እዛ እጠብቅሃለሁ። ሐረር ማለት ነው እንግዲህ። እኔ ለመኖር ያሰብኩት አንተ በሰላም ከተገኘክ እና ከመጣክ በሰላም ማለት ነው፣ ለመኖር ያሰብኩት እዚሁ ተነጋግረን አብረንም ብንሆን